የኢትዮጵያን ስምና ሰንደቅ ዓላማ አንግቦ በመላው ዓለም መዳረሻውን እያሰፋ ያለው የኢትዮጵያ አየር መንገድ ዛሬም ኢትዮጵያን በአምባሳደርነት ስሟን ማስጠራቱን ቀጥሏል። የህንድ ከተማ በሆነችው በሃይድራባድ አምስተኛውን በረራ አድርጓል። ይህ የኢትዮጵያ አየር መንገድ አፍሪካን ከተቀሪው ዓለም ጋር በማስተሳሰር ትልቅ ድርሻ እየተጫወተ ያለ ነው። የዚህ ፍላይት መጀመር በህንድ እና በኢትዮጵያ እንዲሁም በተቀሩት የአፍሪካ ሀገራት መካከል ያለውን የፖለቲካ፣ ንግድ እና የባህል ትስስር የበለጠ ያሳድጋል ብለን ተስፋ እናደርጋለን። ሃይድራባድ መጀመራችን ለህንድ መንገደኞቻችን ወይም ወደ ሃይድራባድ የሚጓዙ መንገደኞቻችን ጥሩ አማራጭ እንዲኖራቸው ነው እያደረግን ያለ ነው። ምክንያቱም ድሮ የሃይድራባድ መንገደኛ በሌላ መስመር ሲጓዙ ነበሩ። በአይዘር ቦበምቤ ወይ በዴልሂ ወይ ሌላ የህንድ መውጫ። አሁን ቀጥታ ወደዛ ነው እየሄድን ያለነው። የኢትዮጵያ አየር መንገድ ከአዲስ አበባ በቀጥታ የህንዱ ሃይድራባድ በረራ መጀመሩ ለህንዳውያኑ ትልቅ ትርጉም ያለው ነው። በመጀመሪያው የሃይድራባድ በረራ ላይ ያገኘሁት ህንዳዊ ይህንኑ ስሜት አጋርቶኛል። ነመስቴ ናስ ሰላም፣ እንዴት ነህ? ሰላም ይሁንልህ። እንተዋውቅ። ስሜ ዶክተር ሽባዱብሸት ይባላለሁ። የትውልድ ቦታዬ አንደር በድስ ቢሆንም አሁን የምኖረው ግን ሃይድራባድ ነው። ከ2009 ጀምሮ አዲስ አበባ ተመላልሻለሁ። በጣም ነው፣ ኢትዮጵያ ነው የምወደው። በኢትዮጵያ አየር መንገድ በተደጋጋሚ ነው የበረርኩት። አየር መንገዱ በብዙ መንገድ እድገት እያሳየ የመጣ ነው። በመስተንግዶው በምግብ በሁሉም ነገር በጣም አስደሳች ነው። አሁን ደግሞ ቀጥታ በረራ ወደ ሃይድራባድ ጀምሯል። በመጀመሪያው በረራ መብረሬ እድለኛ ነኝ። ከዚህ ቀደም ሃይድራባድ ለመሄድ ቦምቤይ ወይም ዴሊ መሄድ ይጠበቅብን ነበር። ይህ ደግሞ ብዙን ግልት የሚያደርስ ነው። አሁን ግን ይህን ያስቀረ ቀጥታ ወደ ሃይድራባድ መብረር ጀምረናል። ሞት ባር ጉማ ኢትዮጵያ አብዛኛውም የህንድ። ህንድ ዜዎች በተለያየ የአፍሪካ ሀገራት ቁጥራቸው በርከት ብሎ ይገኛሉ። ስለዚህ እነዚህም ኢንዲየንስ ወደ ትውልድ ቦታቸው በቀላሉ የኢትዮጵያ አየር መንገድ ወደ አፍሪካ ያለው ኔትወርክ ትልቅ ስለሆነ ጥሩ ሰርቪስ መስጠት እንችላለን። የሀይድራባድ ደግሞ እንደ የቴክኖሎጂ ሴንተር እንደመሆን መጠን በህንድ ብዙ የቴክኖሎጂ እውቀት ያላቸውና ሚድል ክላስ የምንላቸው የህንድ መንገደኞቻችን በአዲስ አበባ ካለፉ አንድ እንደ ስቶፕ ኦቨር ቢዝነስ የምንለው አለ። ጠዋት ገብቶ ማታ የሚበሩበት ቦታ ካለ ወይ ማታ ገብቶ አድሮ የሚሄዱበት ካለ አዲስ አበባንም ጎብኝ ሰው በዛ፣ ደግሞ የኢትዮጵያን ቱሪዝምም እያስተዋወቅን እድገት እናመጣለን ማለት ነው በኢኮኖሚ ዘርፍ። ሁለተኛ የባህልም መተሳሰርም አለው። ምክንያቱም የህንድ የቆየ ባህል አላቸው። ኢትዮጵያም እንደዚሁ የቆየ ባህል አላቸው። የዚህ ሁለቱ ባህሎችን ማሳሰርም አንዱም አላማችን ነው። ህንድ ካሏት ትልልቅ ከተሞች ውስጥ በፈጣን እድገት ላይ የምትገኘው ሃይድራባድ በቴክኖሎጂና በጤናው ዘርፍ ትታወቃለች። የቀጥታ በረራ መጀመርም የእውቀት ሽግግር እንዲኖር በህንድና በኢትዮጵያ ብለውም በአፍሪካ መካከል ያለውን ግንኙነት ለማጠናከርም ድርሻው የጎላ ነው። ህንድ ለኢትዮጵያ አየር መንገድ ትልቅ ገበያ ናት። ህንዳውያን በተለያዩ የዓለም ሀገሮች ይጓዛሉ። በተለይ በአፍሪካ ይኖራሉ፣ ኢንቨስትመንት አላቸው፣ በሌሎች ሙያዎችም ይሳተፋሉ። ስለዚህ ከዚህ በፊት ህንዶችን ከአፍሪካ ጋራ ለረጅም ዘመናት ስናገለግል ቆይተናል። ህንድ ሀገር በረራ ከጀመርን 59 ዓመት ሆኖናል። ስለዚህ በየጊዜው አዳዲስ በረራዎች እና በምንበርባቸውን ቦታዎች የበረራ ድግግሞሽን በመጨመር እያደገ የመጣ ነው። የኢትዮጵያ አየር መንገድ በ2035 የበረራ መዳረሻውን ወደ 209 የማድረስ ግብ አስቀምጧል። አሁን ላይ ያለውን የመዳረሻ ቁጥር ወደ 144 ያደረሰው የሃይድራባድ በረራም ለቀጣይ ግቡ ትልቅ አቅም ነው። በእርግጥ አየር መንገዱ ወደ ሃይድራባድ ሲበር የመጀመሪያው አይደለም። ከዚህ ቀደም የጭነት አውሮፕላን ሲበር ነበር። በመንገደኞች ግን የመጀመሪያው ነው። የመጀመሪያው የመንገደኞች አውሮፕላን ሃይድራባድ አየር ማረፊያ ሲደርስም ደማቅ አቀባበል ተደርጎለታል። ይህ በህንድ አራተኛው ትልቁ አየር ማረፊያ ነው። በረራው አፍሪካን ከሃይድራባድ ያገናኘ የመጀመሪያው ነው። ብዙ ሰዎች ናቸው ከአፍሪካ ወደዚህ የሚመጡት። ስለዚህ የአየር መንገዱ ቀጥታ በረራ መጀመሩ ለእኛ ትልቅ ታሪካዊ ቀን ነው። ሃይድራባድ የዓለም መድኃኒት በስፋት የሚመረትባት ነው። አንድ ሶስተኛው የዓለም የክትባት ምርት በዚህ ነው የሚመረተው። ስለዚህ ከፍተኛ የሆነ የንግድና የሜዲካል ቱሪዝም አቅም ይፈጥራል ብለን እናስባለን። የህዝብ ለህዝብ ግንኙነትን ብሎም የንግድ ትስስሩን የሚያጠናክርም ይሆናል። የኢትዮጵያ አየር መንገድ በአሁኑ ጊዜ ወደ ህንድ በሳምንት ከአምሳ በላይ መንገደኞችና የጭነት በረራዎችን ያደርጋል ዴሊ፣ ሙምባይ ቤንጋሉር፣ አምዳባድ፣ ቺናይ፣ አሁን ደግሞ ሃይድራባድን በማካተት የአፍሪካንና ህንድን ትስስር እያጠናከረም ይገኛል። ህንድ ትልቅ አገር እንደመሆኑ የተለያየ የየሪጅኑ የየአካባቢው የራሱ የሚያቀርበው የሚሰጠን ኦፖርቹኒቲ አለ። ስለዚህ መዳረሻችንን ስናሰፋ ሃይድራባድን በቀጥታ ማርኬቱ ምን ይመስላል፣ ሃይድራባድ መጀመራችን ለኢትዮጵያ ምን ይጠቅማል የሚለው በሜዲካል ቱሪዝም አንደኛ ናቸው። ከእንደገና ደግሞ በአይቲ በኮምፒውተር ሳይንስ ሞር ኮንሰንትሬት ያደረጉበት ቦታ ስለሆነ ለኦል አፍሪካ እንዲሁም ለኢትዮጵያ ይህንን ኮኔክቲቪቲ ይፈጥረናል ማለት ነው።